ሰላም ጠና ስጥልን በመላው ዓለም የምትገኙ ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ድረሳችሁ እያልን የህዳር 26 ቀን 2018 ዓ.ም ተምረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። በሰዓቱ ዜናችን በርካታ ርዕሰ ጉዳዮችን የተመለከትን ሲሆን ለእናንተ ጆሮ ይመጥናሉ ብለን የመረጥናቸውን አሰናድተን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩም በአክብሮት እንጠይቃችኋለን። በሰዓቱ የተዳሰሱ መረጃዎችን ርዕሶቹን አስቀድመን ድመን እናስደምጣችኋለን። የብልጽግናው ሰራዊት በአማራ ክልል ከገባ በኋላ ፔርሙዳ ሆነው መውጫ ካሳጡ ግንባሮች መካከል አንዱ በሆነው የሱዳን ኮሪደር ዛሬም ከፍተኛ ኬሳር አስተናግዷል። የሱዳን ኮሪደሩን ታላቅ ሽንፈት ተከትሎ የሰሜን ምዕራብ ዕዝ የኮር አመራሮች ለአስቸኳይ ስብሰባ ተጠርተዋል። በመተማና በቋራ የሆነው ምንድን ነው? የፋኖ ቃል አቀባዩ ያደረሰንን ታላቅ የድል ዜና በቀዳሚነት እንድታደምጡት የቀረበ ቀዳሚ መረጃችን ነው። የብልጽግናው መንግስት የሚ ሲይዝ የሚጨብጠውን አጥቷል። ከሁለት ዓመት በፊት ጀምሮ ባብነት ተማሪዎች ላይ የጥይት አረር ሲያርከፈክፍ እንዳልነበር አሁን ደግሞ የአብነት ተማሪዎችን ከመንፈሳዊ ወታደርነት ይልቅ የብልጽግና ወታደር ብትሆኑ ይሻላችኋል ብሎ አስገድዶ ከፈጣሪ ደጅ አፍሶ ወስዷቸዋል። በዚህ መጠን የጦር ወንጀልን እየደጋገመ የሚደራርበው ስርዓት በደብረታቦርና በወልዲያ የፈጸመውን አደገኛ ወንጀል በዜናችን ይደመጣል። ሰዓቱን ጠብቆ ተሰሙታላችሁ። እንደ ባዕዴን ፍጥረተ ግራና ሀሳበ ወንጋራ ኃይል የችም ምድር ተመልክታ አታውቅም፣ ብአዴን ማለት በህዝብ ላይ የተላከ ቸነፈር ነው ሲሉ አንድ የፖለቲካ ተንታኝ ከዓመታት በፊት ተናግረው ነበር። ተንታኙ ትክክል መሆናቸውን የብአዴን ፍጥረቱም አሁናዊ ቁመናውም በራሱ ላይ መስካሪ ሆኖበታል። በክልሉ የገባውን የወባ ወረርሽኝ እንዳይሰማ አፍኖ በጀቱንና መድኃኒቱን ወደ ብልጽግና ወታደር አዙረውታል። በክልሉ ጤና ቢሮ እየተፈጸመ ያለውን ወንጀልና ነውር ዜናችን በማስረጃ አስደግፎ አቅርቦላችኋል፣ እናስደምጣችኋለን። ከወራት በፊት የብልጽግናው ሊቀ ቀመንበር እርሶ ማለት በሕዝብ ደምና እምባ የሚደሰቱ ጨካኝ ሰው ነዎት። ይህን የተናገሩት አቶ ታየ ደንዳ ዛሬ በብልጽግናው ፍርድ ቤት የሰባት ዓመት እስር ተፈርዶባቸዋል። የብልጽግናው ስርዓት የውድቀቱ ዋና ማሳያ የሆነው የፍርድ ቤቶች ነጻነት አልባ መሆንና የፍትህ ሥርዓቱ ውድቀት በዜናችን ተዳስቷል። ተሰሙታላችሁ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል የሚለውን አገረኛ አባባል የሰማው ብልጽግና መጀመሪያ ጎመኑን አግኝቼ በበላሁት እንጂ ስለ ዳገቱ ቆይቼ መክርበት ነበር ያለ ይመስላል። በሁሉም መስክ ውድቀት ሲደርስበት፣ ራሱን በራሱ ያዝናና ጊዜውን መግፋት የመረጠው ይህ ሥርዓት ዛሬ ደግሞ አንድ ዓለም አቀፍ ሚዲያን ደጅ ጠንቶ አንድ ዘገባ አሰራጭቷል። የአዣንስ ፍራንስ ፕሬስ ዘገባና የብልጽግናው ሊቀመንበር የኤርትራውያኑ ምስክርነትና የአማራ ሕዝብ ህልውና የቀጠናው አሁናዊ ቀ ቀጣይ ስጋት ካያላኑ ፍላጎት አንጻር የሚሉት ነጥቦች በዜናችን መጠነኛ ዳሰሳ የተደረገባቸው የትንታኔ ዘገባችን ነው። ሰዓቱ ሲደርስ ይደመጣል። ክቡራትና ክቡራን የጣናት ቴሌቪዥን አድማጭ ተመልካቾቻችን በሰዓቱ ዜናዎች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቻችን እናልፋለን። ከመቶ በላይ የጠላት ኃይል ላይ እርምጃ ወስጃለሁ ፋኖም የብልጽግናው ሰራዊት ከፍተኛ ቁጥር ያለው ሰራዊት በሜካናይዝድና በአየር ኃይል ድጋፍ ሰጭነት የውጊያ ስምሪት ባደረገበት የሱዳን ኮሪደር ፋኖ ታላቅ ድል ተቀዳጅተዋል። ትናንት ከመተማ እስከ ቋራና አለፋ ጣቁሳ ድረስ በተዘረጋው ሰፊ ቀጠና የሸፈነ ውጊያ ያደርገው የአማራ ፋኖ ቢሮ ኃይል ደጃዝማች በላይ ዘለቀ እዝ ምሽት ላይ የተቀዳጀው ድል ከፍተኛ እንደነበር አስታውቋል። በዙ የደጃዝማች አራተኛ ኮር ትናንት ከጠዋቱ ጀምሮ እስከ ምሽት ድረስ በመተማ ወረዳ ወደ ሸመለጋሪያ በብዙ አቅጣጫ የገባ የብልጽግና ሰራዊት ወደ መጣበት እንዲመለስ ካደረገ በኋላ ሌላ የተጠና ኦፕሬሽን በመስራት በርካታ የብልጽግና ሰራዊትን ሞትና ቆስለኛ ማድረጉን የኮሮ ቃል አቀባይ ተናግሯል። እጅግ ከፍተኛ ሰራዊት ወደ ቀጠናው ተንቀሳቅሶበት የነበረው የትናንቱ ውጊያ በሦስት ግንባሮች የተካሄደ እንደነበር የገለጸው የኮሮ ቃል አቀባይ ውጊያ የተካሄደባቸውን ቦታዎች ሲገልጽም የመጀመሪያው ግንባር ከመተማ በቅርብ ርቀት ሆርጃሙስ ክሬቸሩ፣ ሁለተኛው ግንባር ደግሞ አዲስ ዓለም አካባቢ ሲሆን በሌላ የውጊያ ግንባር ደግሞ ቁጥር አንድ መውጫ በተባሉ ቦታዎች ነው ብለዋል። ሶስት ግንባር በተደረገው በዚህ ውጊያ ከመቶ በላይ የሚሆን የብልጽግናው ሰራዊት ላይ እርምጃ መውሰድ እንደተቻለ የዙ ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን አስታውቋል። እንደ ህዝብ ግንኙነት ክፍሉ ገለጻ በዚህ ውጊያ የብልጽግናው ሰራዊት ከፍተኛ ወታደራዊና ቁሳዊ ኪሳራ የደረሰበት ሲሆን እርምጃ ከተወሰደበትና ቁጥሩ ከመቶ ከሚበልጥ የጠላት ኃይል በተጨማሪ አምሳ አምስት የሚሆኑ ደግሞ ቆስለኛ ሆነዋል ሲል ገልጿል። በብልጽግናው ሰራዊት ላይ በተወሰደው ፈጣንና ጠንካራ እርምጃ ከወደቁት የሰራዊቱ አባላት በተጨማሪም ሲጓጓዙበት የነበረው ተሽከርካሪ ላይ ጥቃት በመሰንዘር አንድ ወታደራዊ ተሽከርካሪ ከጥቅም ውጭ መደረጉን አስታውቋል። በሱዳን ኮሪደር የተሰማራው የብልጽግናው ሰሜን ምዕራብ እዝ ሰራዊት ተደጋጋሚ ሙከራ አድርጎ በርካታ ኃይሉን ማጣቱ ይታወሳል። የዙ ዋና አዛዥና የማዕከላዊ ጎንደር ኮማንድ ፖስት ሰብሳቢ ጄኔራል ብርሃኑ በቀለ በዳዳ በተደጋጋሚ ከሚያቀርቡት ወታደራዊ የውጊያ እቅድና ግምገማ መካከል በቀጠናው ያለው ኃይል እጅግ ዋጋ ሊያስከፍለን ይችላል፣ በተለይም ሁለቱ ጽንፈኞች እርስ በርስ የሚያደርጉትን መዋጋት አቁመው ተግባብተው የሚዋጉ ከሆነ የሚያደርሱብን ጉዳት ከፍተኛ ስለሆነ የጸረ ሽምቅ የድሮንና የሜካኒዝድ ድጋፍ ይደረጋል የሚል ነው። በዚህ ብቻ ያላበቃው ጀኔራል ብራኑ በቀለ በዳዳ ጥሪ በአካባቢው ከሚንቀሳቀሰው የቅማንት ጽንፈኛ ታጣቂ ጋር ጥምረት በመፍጠርም በአማራ ሕዝብ ላይ ዝርፊያን ጨምሮ ደረቅ ወንጀሎች እንዲበራከቱ ማድረጋቸውን በተከታታይ መዘገባችን ይታወሳል። በዚህ ጉዳይ ላይ አስተያየታቸውን የሰጡ የአካባቢው ነዋሪዎች መፍትሄው ቀላል ነው፣ የፋኖ መሪዎች እርስ በርስ መገዳደላቸውን አቁመውና ውስጣዊ አንድነታቸውን አሳድገው ከመጡ ቀጠናችን ሰላሙ የሚጠበቅለት ይሆናል ብለዋል። ብልጽግና የአብነት ተማሪዎችን ለውትድርና መለመለም። የብልጽግናው ስርዓት በጀመረው አስገዳጅ ወታደራዊ መልመላ እድሜያቸው ያልደረሱ ታዳጊዎችን ጨምሮ የአብነት ተማሪዎችንም አፍሶ ወደ ማሰልጠኛ ማስገባቱ ታወቀ። ወጣቶችንና ታዳጊዎችን ከየገበያው በየካራምቡላ ቤቱ እና በተለያዩ ቦታዎች እያፈሰ ወደ ወታደራዊ ማሰልጠኛ ማዕከላት የሚያስገባው የብልጽግናው ስርዓት ከሁለት ዓመታት በላይ በጅምላ ሲያሳድዳቸው የነበሩ የአብነት ተማሪዎችን ወደ ውትድርና ማሰልጠኛ እያስገባ መሆኑ ታውቋል። ከደብረ ታቦርና ከወልድያ ያለ ጣና ቴሌቪዥን የደረሰው መረጃ እንዳመላከተው እድሜያቸው 15 ዓመት እንኳን ያልሞላቸው ታዳጊዎች ታፍሰው ወደ ማሰልጠኛ ተወስደዋል። ወላጆች ልጆቻቸው በጊዜያዊነት በተቀመጡባቸው ማዕከላት ሄደው ቢማጸኑም በሰደፍ ተደብድበው እንዲመለሱ ተደርገዋል ሲሉ የአይንማኞች ማኞች ተናግረዋል። በጦር ሜዳው ተደጋጋሚ ሽንፈት እየደረሰበት ያለው ስርዓት የአማራን ሕዝብ በሁሉም መንገድ ማሰቃየትና መጉዳትን ታሳቢ በማድረግ የአማራውን ጦርነት አማራን ከአማራው ጋር ማዋጋት የሚል እቅድ ማውጣቱን በተከታታይ መዘገባችን ይታወሳል። በዚህም መሰረት ዕድሜያቸው እንኳን ለውትድርና ለቀላል ለቀላ የጉልበት ስራ ያልደረሱ ታዳጊዎችን ወደ ጦር ማሰልጠኛ በማስገባት በህዝብ ላይ ማህበራዊ ቀውስ እየፈጠረ መሆኑን የጣና ቴሌቪዥን ምንጮች ይገልጻሉ። ከዚህ በፊትም በተመሳሳይ ከኦሮሚያ ክልል የተፈናቀሉ ዜጎችን ከጊዜያዊ መጠለያ ካምፕ አስገድዶ የሚልሻ ስልጠና በመስጠት ለውጊያ ማስገባቱን መዘገባችን አይዘነጋም። መጠለያ ካምፕ ውስጥ የሚኖሩ ተፈናቃዮችን እርዳታ የምንሰጣችሁ ወንዶቹ ህግ በማስከበር ዘመቻችን ተሳታፊ ሲሆኑ ነው በማለት እርዳታ በመከልከል ረሃብን የጦር መሳሪያ አድርጎ እየተጠቀመ ሲሆን በዚህም የጦር ወንጀል እየፈጸመ መሆኑ ይታወቃል። ዛሬ ለጣና ቴሌቪዥን የደረሰው መረጃ እንዳስታወቀው ደግሞ መንፈሳዊ ትምህርታቸውን በአንድ ጎጆ ውስጥ ተቀምጠው እየተከታተሉ የነበሩ ብላቴናዎችን አስገድዶ ወደ ውትድርና ማሰልጠኛ ማዕከላት መውሰዱን አረጋግጠዋል። አነጋጋሪው የአማራ ክልል ጤና ቢሮ የአማራ ክልል ጤና ቢሮ የጦርነት ማስፈጸሚያ ካምፕ በመሆኑ የክልሉ ህዝብ በተላላፊ በሽታዎች እየተጠቃ ነው። ቢሮው ከቅርብ ጊዜያት ወዲህ ደግሞ ዋና በጀቱና ትኩረቱ በአማራ ህዝብ ላይ የዘር ማጥፋት ጦርነት በከፈተው የብልጽግናው መከላከያ ላይ አድርጓል ሲሉ ምንጮቻችን ገልጸዋል። ከባህር ዳር ከተማ አስተዳደር እና ከክልሉ ጤና ቢሮ ሾልኮ የወጣው መረጃ እንደሚያመላክተው ሁለቱ ቢሮዎች የህብረተሰቡን የጤና ችግር ከመፍታት ይልቅ በክልሉ እየተደረገ ያለውን የዘር ማጥፋት ወንጀል እያስተባበሩ መሆኑን አስታውቋል። ለጣና ቴሌቪዥን እንደደረሰው የሁለቱ ተቋማት ሚስጥራዊ ሰነድ የክልሉ ጤና ቢሮና የባህር ዳር ከተማ አስተዳደር ቢሮ ኃላፊዎች በብልጽግና አለቆቻቸው በኩል የፖለቲካ ስምሪት ተሰጥቷቸው ስራም በመጀመራቸው የጤናው ዘርፍ አደጋ ላይ ወድቋል ይላል። ከጤና ጋር የተገናኙ ጥያቄዎችም ሆነ የበሽታ ስርጭትን መግታትና ቅድመ መከላከል ላይ ትኩረት አድርገው ይሰሩ የነበሩ የዘርፉ ባለሙያዎችን በብልጽግናው ካድሬዎች ሌላ ጫና እየተፈጠረባቸው ህዝብ ማገልግላቸውን ትተው ለፖለቲካ ተልዕኮ ስምሪት እየሰጣቸው ነው። በዚህ ጉዳይ የተቋማት ውስጥ አዋቂ ምንጮቻችን ስለ ሁኔታው አሳሳቢነት ሲገልጹ በአሁኑ ሰዓት በተጨባጭ በባህር ዳር ከተማ የወባ በሽታ ወረሽኝ በሚባልበት ደረጃ ደርሷል። ይህንም የሕክምና ተቋማት በሪፖርት ተረጋግጧል። ይሁን እንጂ ሐኪሞቹና የጤና ባለሙያዎቹ የበሽታውን አስከፊነት፣ ስጋቱን አቅርበው ታማሚዎችን እንዳይታደጉ በጤና ቢሮ አመራሮች በኩል ሪፖርቱን እንዲቀንሱት ወይም እንዲደብቁት ተደርገዋል በማለት ገልጸዋል። አሳሳቢ በሽታዎችንና ወረሽኝን በመደበቅ በአማራ ሕዝብ ላይ የተከፈተው ነው የዘር ማጥፋት ጦርነት ለማስፈጸም ተባባሪ የሆኑት ደግሞ የክልሉ ጤና ቢሮ ኃላፊዎችና የከተማ አስተዳደሩ ከንቲባ መሆናቸውን ምንጫችን ተናግ አንድ ስማቸው እንዳይጠቀስ የፈለጉ የባህር ዳር ከተማ አስተዳደር ጤና መምሪያ ባልደረባ ለጣና ቴሌቪዥን እንደገለጹት ከጥቅምትና እስከ ህዳር ሁለተኛ ሳምንት ድረስ በተደረገ የጤና ልየታ ባህር ዳር ከተማ የወባ ወረርሽኝ ተከስቷል ብለዋል። ባለሙያው አክለውም ይህ እየሆነ ባለበት በዚህ ወቅት የክልሉ ጤና ቢሮ ሁለቱ ከፍተኛ አመራሮች የፖለቲካ ተልዕኮ ተቀብለው በመግባታቸው በጤናው ዘርፍ ለሚነሱ ጥያቄዎች ጆሮ ዳባ ለበስ ብለዋል። የክልሉ ጤና ቢሮ ኃላፊ አቶ አብዱ ከሪምና ምክትላቸው አቶ መልካሙ ከወራት በፊት የብልጽግና ከፍተኛ የፖለቲካ አመራሮች ብቻ በሚስጥር የተሳተፉበት የአገር ውጭ ስብሰባ ታድመው ተመልሰዋል። የጉዟቸው ዓላማም አሁን እየሰሩት ካለው ወንጀል ጋር ግንኙነት ሳይኖረው አይቀርም ሲሉ ተናግረዋል። ሌላው ከጤና ቢሮ የወጣው መረጃ እንደሚያመላክተው በአማራ ክልል እየተካሄደ ላለው ጦርነት የክልሉ መንግስት ትልቅ በጀት የሚጠቀመው ከዚሁ ከአማራ ክልል ጤና ቢሮ ነው ብለዋል። ለዚህ ምቹ አጋጣሚ የፈጠረለት ደግሞ በጤናው ዘርፍ የሚደርሱ ችግሮችን ለመቅረፍ ሰፊ የበጀት ድጋፍ በመኖሩ ነው ይላሉ። እንደ ምንጮቻችን ገለጻ ለክልሉ ህዝብ በቢሮ በኩል ድጋፍ እንደሚያደርጉ ገልጸው ነገር ግን በአይነት የሚመጡ መድኃኒቶች ለብልጽግናው መከላከያ ሰራዊት እንደሚሰጥና የበጀት ድጋፎችም ለሚልሻ ማሰልጠኛ በሚል ሙሉ በሙሉ ለብልጽግና ጄኔራሎች እንደሰጠ ተናግረዋል። ከሳምንት በፊት ቢቢሲ አማርኛ ባወጣው መረጃ በክልሉ በርካታ ሴቶች በብልጽግናው ሰራዊት መደፈራቸውን ተከትሎ በርካታ ሰዎች የኤችአይቪ ኤድስ ተጠቂ መሆናቸውን ገልጾ ነበር። ታየ ደንዳ የሰባት ዓመት እስር ተፈረደባቸው። የብልጽግናው ፍርድ ቤት ዛሬ በዋለው ችሎት የቀድሞውን የሰላም ሚኒስተር ዴታ ታየ ደንዳን የሰባት ዓመት ከሁለት ወር እስር ፈርዶባቸዋል። የቀድሞው የሰላም ሚኒስተር ዴታና በኦሮሚያ ክልል የብልጽግናው ጨፌ ምክር ቤት አባላቱ ታየ ደንዳ ብልጽግናው ባቀረበባቸው ክሶች ጥፋተኛ በማለት የሰባት ዓመት ከሁለት ወር እስር የፈረደባቸው ሲሆን ከዚህ በፊት ተከሰውባቸው የነበሩትን ሁለት ክሶች ግን ውድቅ ማድረጉ አይዘነጋም። ለወራት ያለ ፍርድ ከማረሚያ ቤት ወደ ፍርድ ቤት ሲመላለሱ የከረሙት እና በሚዲያም ከፍተኛ የስብና ግድያ የተፈጸመባቸው አቶ ታዬ ደንዳ ጥፋት የብልጽግናው ሊቀመንበር ማመኔ ነው ሲሉ በአንድ ወቅት መናገራቸው አይዘነጋም። በሕወሓት የስልጣን ዘመን ከአስር ዓመት ላላነሰ ጊዜ ታስረው የነበሩትና በኋላም በሕወሓት የውድቀት ማግስት መፈታታቸው ይታወሳል። ከእስር ከተፈቱ በኋላም ለብልጽግናው ሊቀመንበር ልዩ ቀረቤታ የነበራቸው ሲሆን፣ በተለይም ማህበራዊ ሚዲያን በመጠቀም የሚያስተላልፏቸው መልእክቶች አነጋጋሪ ነበሩ። በተደጋጋሚ ጊዜ ከአቶ ጅዋርና ሌሎች የኦሮሞ ፖለቲከኞች ጋር እንዲሁም ከአማራ ብሔርተኞች ጋር በሳብ በሐሳብ ሲጋጩ የሚታወቁት አቶ ታየ በራሳቸው ፓርቲ ውስጥም ልዩነት እንደነበራቸው ይታወቃል። በጨፌው ስብሰባ ላይም እንዳይናገሩ ማይክ እንደተዘጋባቸው በገለጹበት ተቃውሟቸው ታፍኛ ያለው እንዳልናገር ያረገኝ ስሚንቶ ነጋዴው ቡድን ነው ሲሉ የአቶ ሽመልስ አብዲሳን ግሩፕ መውቀሳቸው ይታወሳል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉና በአዲስ አበባ ያደራጁት የጥቅም ትስስር ያለው ቡድን መኖሩን አቶ ታየ በተደጋጋሚ ሲናገሩ ነበር። ይህ ቡድን የዝርፊያ ቡድን ነው በማለትም ገልጸውት ነበር። ሆኖም ይህ የአቶ ታዬ የሰላ ትችት በጅዋርና በሽመልስ ብቻ የሚመለስ አልሆነም። እየቆየ ሲሄድ የብልጽግናው ሊቀመንበርም የሚመራቸው አልሆነም። በዚህ ተደጋጋሚ ትችታቸው የተነሳም የብልጽግናው ሊቀመንበር በግል ቂም እንዲይዙባቸው ያደረገውን ወቀሳቸውን በሰው ደም የምትደሰት ጨካኝነት በማለት ፌስቡካቸው ላይ ያሰፈሩት ሀሳባቸው ነበር። ከዚያን ጊዜ ጀምሮ በብልጽግናው ሊቀመንበርና በአቶ ታዬ ደንዳ መካከል የአሳዳጅና ተሳዳጅ ፍክክሩ ጦፎ ቀጥሏል። በመጨረሻም የስልጣን ባለቤቱ የብልጽግነው ሊቀመንበር አሸናፊ ሆነው ዛሬ አቶ ታዬ ሰባት ዓመት ከሁለት ወር እስራት እንዲፈረድባቸው ሆኗል። በአቶ ታዬ ላይ ጥፋተኛ አስባላቸው ክስ ሕገ ወጥ የጦር መሳሪያ ይዞ በመገኘትና ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮፍ ጠመንጃ ከስልሳት ጥይቶች ጋር ተገኝቷል የሚል ነው። ከዚህ በፊት ግን የተከሰሱባቸው ወንጀሎች ውድቅ ተደርገው እንደነበር አይዘነጋም። በተለይም አማራን በመረጃ በመደገፍ የሚለው የአቃቢ ሕጉ ክስ በሚዲያ ጫና ውድቅ መደረጉ ይታወሳል። ከ2015 ከስድስት ዓመተ ምህረት ጀምሮ እስር ላይ የሚገኙት የአማራ ፖለቲከኞች ምሁራንና ጋዜጠኞች ግን አሁንም ያለ ፍርድ በእስር ቤት ከፍተኛ ስቃይ እየደረሰባቸው ይገኛሉ። በእነ ዶክተር ወንዶሰን አሰፋ መዝገብ የተከሰሱት ጋዜጠኛ ዳዊት በጋሻውን ጨምሮ የአማራ ጋዜጠኞች የተከሰሱበት ወንጀል ሳይኖር በእስር ላይ የተሰቃዩ መሆኑ ይታወቃል። የቀድሞውን የፓርላማ አባል የኢዴፓ ስራ አስፈጻሚና የሜድሮክ ኢትዮጵያ ህዝብ ግንኙነት ኃላፊ የነበሩት አቶ አብዱረህማን አህመዲንን ጨምሮ ስድስት ተከሳሾች በ200 ሺህ ብር ዋስትና ከእስር ቤት ከወጡ በኋላ ስርዓቱ መልሶ አፍኖ እንዳሰራቸው ይታወቃል። የምንድነው በታምር ነው። የአስመራው ምስክር የብልጽግናው ሊቀመንበርና የኤርትራ መንግስት ከባድ የጦር ንጉሥ ሰማ ላይ ናቸው። የሁለቱ ጦር ሰባቂ ገዢዎች አሁን የጦርነ ቀስቀሳና ቀጣይ የልቂት ዘመንን አስመልክቶ በርካቶች ስጋት አድሮባቸዋል። ኃያላን አገራት ሳይቀር ቀጠናዊ ቀውሱን አስመልክተው ስጋት ሲያድርባቸው፣ ግለሰቦችን በግላቸውና በማኅበራዊ ህይወታቸው የተነሳ ስጋቱ አይሎባቸዋል። ከኤርትራ ጋር ጦርነት ለመጀመር በፓርላማ ሳይቀር በብሪት የተናገሩት የብልጽግናው ሊቀመንበር ከሳምንታት ወዲህ የአሜሪካ ጫና በርትቶባቸው ከጦርነ ጉስ ሰማ በመጠኑም ቢሆን እረፍ ያሉ ቢመስልም የሚዲያ ጦርነቱን ግን አጠናክረው ቀጥለዋል። ከቀናት በፊት አንድ የአፍሪካ ብሎገርን ከፍለው ወደ ኢትዮጵያ ካስገቡ በኋላ በህዋ ታጣቂ ቡድን ላይ አንድ ሰፊ ዘገባ እንዲሰራጭ አደረጉ። ራሳቸው በጥንቃቄ የሚቆጣጠሩትና በዋና አዘጋጅነት ደግሞ አንድ ታዋቂና አዋቂ ጋዜጠኛን አስኮብልለው እንዲመራው ያደረጉት ሆርን ሪቪው ሚዲያም የኤርትራውን መንግሥትና ደጋፊዎቹን የሚያበሳጩ መረጃዎችንና ትንታኔዎችን ሲያሰራጩ ይውላሉ። በተለይም በቅርቡ ያሰራጩት አንድ ትንታኔ የብልጽግናው ሊቀመንበር ሰልፍና ደጋፊዎቻቸውን ትዝብት ላይ ጥሏቸዋል። ያ ዘገባ ደግሞ የኤርትራ ነባር ወታደራዊና ፖለቲካዊ አመራሮች በተከታታይ እየሞቱ ስለሆነ በአስመራ ስጋት አንዣቧል የሚል ጽሑፍ ነበር። በዚህ ብቻ ያላበቁት ኒው ጦር ጠማቂ መሪ የፈረንሳዩን አዣነስ ፍረስ ፕሬስን ተጠቅመው በኤርትራው ገዢ ፓርቲ ላይ የተለመደ የጥላቻ ዘገባ እንዲሰራጭ አድርገዋል። ታዋቂው አዣነስ ፍረስ ፕሬስ ዛሬ ማለዳ ባሰራጨው ዘገባው ኤርትራውያን ጦርነት እንዳይቀሰቀስ ስጋት አድሮባቸዋል፣ ጦርነቱ ከተቀሰቀሰ የምንተርፈው በታምር ብቻ ነው ብለውኛል ሲል ዘግቧል ሚዲያው ምንም እንኳን የጦርነትን አስከፊነትና የኢሳያስ አፈወርቂን አምባገነንነት የገለጸባቸው ቃላት ስህተት ባይኖርባቸውም ጦርነት ጠማቂውን የብልጽግናውን ሊቀመንበር በሚገባ ሳይገስጻቸው አልፏቸዋል ይህ የሆነበት ምክንያት ደግሞ ሚዲያው ዜናውን ያሰራጨው አዲስ አበባ ተቀምጦ ስለሆነ ነው በማለት የፖለቲካ ተንታኞች ይናገራሉ የዘገባውን ጭብጥ የተከታተሉ የሚዲያ ባለሙያዎች በበኩላቸው የኢትዮጵያ መንግስት በባህር በር ጉዳይ እየተጓዘበት ያለው መንገድ ጎረቤቶችን ያስከፋ ነው ከሶማሌላንድ ጋር ስምምነት መፈራረሙም ሆነ የጅቡቲ ን ታጁራ ወደብን ለጦር ቤዝ ለመጠቀም ያሰበው ቅድ ጅቡቲንና ሶማሊያን ያስከፋ ነው። የአሰብን ወደብ በተመለከተ በምክር ቤት ሳይቀር የኢትዮጵያ መንግስት ያስተላለፏቸው መልእክቶች ለጦርነት ቅድመ ቀስቀሳ የማድረግ ያህል ነው። አጃንስ ፍራንስ ፕሬስ ያስተላለፈው መረጃ የኢትዮጵያን መንግስት ከጦረኝነት ከስ እና ከዘር ማጥፋት ወንጀሉ የመከላከል ያህል ነው ብለዋል። ኤርትራን የአፍሪካዋ ሰሜን ኮሪያ ብሎ በመግለጽ ጋዜጣው ዘገባውን ሲቀጥልም ኤርትራውያን በአሁኑ ሰዓት ከፍተኛ ስጋት ላይ ናቸው። ኢትዮጵያ ጦርነቱን ከከፈተች ወላጆች ያለ ልጅ፣ ሕፃናትም ያለ ወላጆች እንደሚቀሩ ስጋት አድሮባቸዋል። ጦርነቱም አይቀሬ ይመስላል። ጦርነቱን ሊያስቀር የሚችለውም ሆነ እኛን ከመጥፋት የሚታደገን ታምር ብቻ ነው ሲል ዘገባውን አሰራጅቷል። የአፍሪካ ቀንድ ፖለቲካ ሆነ ውጥረት የነገውን አስከፊ ገጽታ የሚያመላክት መሆኑን የተረዱት ኃያላን አገራት ጭምር ለሁለቱም አገራት የልምጭና የልምምጥ ዲፕሎማሲን ተጠቅመው ጦርነትን ለማስቀረት እየጣሩ ነው። ሐያላኑ ለብልጽግናው ሊቀመንበር ልምጩን፣ ለኤርትራው ገዢ ፓርቲ ደግሞ ልምምጥ እያደረጉላቸው ነው። ቀደም ሲል የማሳድ በሎሱን የልምምጥ ዲፕሎማሲ የገፉት የብልጽግናው ሊቀመንበር ከቅርብ ጊዜ ወዲህ ደግሞ የውጭ ጉዳይ ሚኒስተሩ ማርኮ ሮቢዮና የጄኔራል አንደርሰንን ልምጮች ሊቀበሉ ግድ ብሏቸዋል። የሁለቱ አገራት የጦርነት ጉሰማ የሚያስ የሚያስከትለው ቀጠናዊ ቀውስ ከሚታሰበው በላይ ነው። በዚህ መሀል ደግሞ ሁሉን አቀፍ ከበባ ውስጥ የገባውና በርካታ ውስብስብ ችግሮች ያሉበት የአማራ ህዝብ የፋኖ ትግል የኃይል አሰላለፍ ግምገማና የቀጠናዊ ሁኔታዎች ግምገማ ያደረገ ትግል ማካሄድ አስፈላጊ መሆኑን የፖለቲካ ተንታኞች ይናገራሉ። እንደ ፖለቲካ ተንታኞች ገለጻ የብልጽግናው መንግስት ከኤርትራ ጋር አደርገዋለሁ የሚለውን ጦርነት አቋሙን ሳይቀይር አይቀርም። በመሆኑም በአሁኑ ሰዓት የብልጽግናው የጦርነት የትኩረት ማዕከል ከህወሓት ጋርና ከፋኖ ጋር እንደሚሆን ይገልጻሉ። በተለይም የህዋት ሰሞነኛው ሁኔታ ብልጽግናና ህዋት ወደ ጦርነት ለመግባት የመጨረሻ ምዕራፍ ላይ መድረሳቸውን የሚያመላክት ነው። በ2013 ዓ.ም የተጀመረው ጦርነት ሰሜን እዝን የመስዋዕት በግ በማድረግ ነበር። ቀጣዩ ጦርነት ደግሞ በህዋት በኩል ጄኔራል ታደሰ ወረደንና፣ በብልጽግና በኩል ደግሞ ኤፈርትን የመስዋዕቱን ሰይፍ አሳርፈውባቸው ይመስላል። በትግራይ ክልል ያለው ውጥረት እጅግ እየተጋጋለ ሲሆን በወይዘሮ ሞንጆሪኖ በሚመሩት ታጣቂዎች ከቢሮ የተባረሩት ጄኔራል ታደሰ ወረደ ራሳቸውን ለማዳን ከግለሰብ ቤት ተደብቀው እንደሚገኙ ተነግሯል። ይህም የኦሮሞ ብልጽግና የሾማቸውን አስተዳዳሪ ህወሀት ከጀርባ መታቸው ማለት ሲሆን፣ ብልጽግና በበኩሉ ኤፈርትን ትሪሊዮን ብር የያዘ ካዝናውን ቆልፎበታል። በዚህ መልኩ የተጋጋለው ጦርነት እንቅስቃሴ በቀጣዮቹ ቀናት አይቀሬውን ውጊያ እውን ሊያደርግ እንደሚችል ይታመናል። የጄኔራል ታደሰ ወረደን መውረድ አስመልክቶ የጄኔራሉ ወዳጆች ከዚህ እኩይ ሴራ ጀርባ የሻቢያ ሰዎች አሉበት ሲሉ የኤርትራን ጣልቃ ገብነት መስክረዋል። ይህም ብልጽግና ሆይ ጦርነት መክፈትህ ካልቀረ ከአስመራ ጀምረህ ወደ መቀሌና የመቀሌው የትም አያመልጥም አይነት መልእክት ይመስላል። በዚህም ተባለ በዚያ በአሁኑ ሰዓት እጅግ ከፍተኛ ጥንቃቄና ትኩረት የሚያስፈልገው ዋናው ጉዳይ የቀጠናውን አስፈሪ እጣ ፈንታ ታሳቢ ያደረገ ትግል ከፋኖ የሚጠበቅ መሆኑ ነው። በየትኛውም መመዘኛ ለብልጽግናው ሊቀመንበርም ሆነ እሳቸው ፈጥረዋለሁ ለሚሉት የስልጣን ዳይናስቲ ዋናውና ቀዳሚው ስጋት የአማራ ህዝብና ፋኖ ናቸው። ዋና ጠላቴ ብለው የፈረጁትን ኃይልና ህዝብ ማዳከምና ማኮስመን ደግሞ የስልጣን ዘመናቸው ትልቁ ግብ አድርገው የሚወስዱት ፖሊሲ ቸው ነው። ፋኖም ትግሉን ማድረግ ያለበት በዚህ መጠን ራሱን አዘጋጅቶና አደራጅቶ መሆን ነው ሲሉ የፖለቲካና ወታደራዊ ተንታኞች ይናገራሉ። የአስመራ ሰዎች አብይ ጦርነት ከከፈተብን የምንተርፈው በታምር ነው ሲሉ እንደሰጉት ሁሉ የአማራ ፋኖ ደግሞ ተደራጅቶና አንድነቱን አጠናክሮ ከታገለ የብልጽግናው ሊቀመንበርና የዙፋኑ ባለሟሎች ሊተርፉ የሚችሉት በታምር ብቻ መሆኑን ማሳየት የሚችለው ፋኖ ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 26 ቀን 2018 ዓ.ም ምርት የቀን ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥን የዩትዩብ ቻናል አማራጮችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑን እንጠይቃለን። በምሽቱ የዜና እወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።